ሰላም አለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የሐሩ ሚዲያ ተከታታዮች ፕሮግራማችንን በአለም ዙሪያ ሁናችሁ የምትከታተልን ሁሉ በእያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። ይያልን ወደ ዛሬው መረጃችን እናመራለን። ከጁማ እስከ ጁማ ሳምንታዊው የሐሩ ሚዲያ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ ነኝ፣ አብራችሁን ቆዩ። በሲዳመኛ ቋንቋ ለመጀመሪያ ጊዜ የተተረጎመው እውነተኛ አምላክ ማን ነው የተሰኘ መጽሐፍ ተመረቀ። በሲዳማ ሙስሊሞች ታሪክ የመጀመሪያ የሆነው የኡስታዝ ኡመር አርሲ እውነተኛ አምላክ ማን ነው የተሰኘ መጽሐፍ በኡስታዝ ሙሀባ ሁሴን በሲዳመኛ ተተርጉሞ የተጻፈው ሃላሂ ማጋሪ አያቲ የተሰኘው መጽሐፍ በአሳለፍነው ሳምንት ለምረቃ በቅቷል። በነጅም ኢስላማዊ ማህበር አዘጋጅነት በሲዳማ ሙስሊሞች ታሪክ የመጀመሪያ የሆነው የኡስታዝ ዑመር አርሲ ትክክለኛው ጌታ ማን ነው የሚለው መጽሐፍ በኡስታዝ ሙሐባ ሁሴን ወደ ሲዳመኛ ቋንቋ ተተርጉሞ ሐላሁ መጋኒ አይቲ በሚል ርዕስ በአሳለፍነው ሳምንት በሲዳማ ባህል ማዕከል አዳራሽ ተመርቋል። ይህ መጽሐፍ በሲዳመኛ ቋንቋ ተተርጉሞ መዘጋጀቱ የሲዳማ ሙስሊም ማህበረሰቦች የሥነ ጽሑፍ ዘርፍ ያነቃቃና ህብረተሰቡን በራሱ ቋንቋ እምነቱን በቀላሉ እንዲረዳ ያበቀዋል ብለዋል። ምረቃው ላይ ሐሩን ሚዲያ አስተያየታቸውን የሰጡ ታዳሚዎች የመጽሐፉ አዘጋጅ ሙሐባ ሁሴን ከዚህ ቀደም ኢስላም እና የሰው ልጅ በዝግጅት እንዲሁም ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም የታላቆች ታላቅ በሚል ርዕስ በትርጉም ስራ አሳትሞ ለንባብ ማብቃቱም ተገልጿል። በዕለቱ የፌዴራል እስልምና ጉዳዮች ምክር ቤት የሲዳማ ተወካይ ማህበራትን ተቋማት ዘርፍ ተጠሪ ሼህ ሽኩር ቃሲም፣ የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አብዱሽኩር አብዱልቃድርና የክልሉ መጅሊስ ስራ አስፈጻሚዎች ሼህ ሐቢብ ሊንጫ፣ ኡስታዝ ጣሊብ ረደላህ እና የኦሮሚያ ክልልን ጨምሮ ሌሎች ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። ኢትዮጵያዊው ዶክተር አብዱል ዓዚዝ አብዱላህ የ2025 ምርጥ የነርቭ ቀዶ ጥገና ሐኪም ኤክለን አዋርድ ኢኖሮ ሰርጀሪ የላቀ ሽልማት ተበረከተላቸው። አብዱል ዓዚዝ አብዱላህ በአሁኑ ሰዓት በሶማሊያ ሀገር በሙያው እያገለገለ ከሚገኝበት ሶማሊያ የ2025 የምርጥ የነርቭ ቀዶ ሐኪም ተብሎ ኤክሰለን አዋርድ ኢን ኔሮ ሰርጀሪ የላቀ ሽልማት ተበርክቶላቸዋል። ይህ የተከበረ ሽልማት ውስብስብ የአንጎልና የአከርካሪ በሽታ አምጪ ተህዋሳያንን ለማከም የላቀ አስተዋጽቸውን ፈጠራቸውንና የላቀ ችሎታቸውን ሳይሰስቱ ለሚጠቀሙ የላቁ ሐኪሞች የሚበረከት ሽልማት እንደሆነና በሀገሪቱም የነርቭ ቀዶ ጥገና ሕክምና ደረጃዎችን ከፍ የሚያደርግ መሆኑም ተገልጿል። ዶክተር አብዱልአዚዝ አብዶላህ በሐላባ ዞን ቁሊቶ ከተማ ተወልዶ ያደገ የአንደኛና የሁለተኛ ደረጃ ትምህርቱን በመከታተል የከፍተኛ ደረጃ ትምህርቱንም በኢትዮጵያ ዩኒቨርሲቲዎች ተከታትሎ በከፍተኛ ውጤት መመረቁም ነው የተገለጸው። ዶክተር አብደልአዚዝ በርካታ ዓመታትን ጥቁር አንበሳ አጠቃላይ ስፔሻላይዝድ ሆስፒታል ጨምሮ በሌሎችም ሆስፒታሎች አገልግሎት በመስጠት የተመሰገነ ሐኪም መሆኑም ታውቋል። ዶክተር አብደልአዚዝ አብደላህ በርካታ ዓመታትን ጥቁር አንበሳ አጠቃላይ ስፔሻላይዝድ ሆስፒታልን ጨምሮ በሌሎችም ሆስፒታሎች አገልግሎት በመስጠት የተመሰገነ ሐኪም መሆኑም ተመስክሮለታል። በማሌዥያ ፐርለስ ከተማ ሲካሄድ የቆየው የአፍሪካ እስያ ሙስሊም ምሁራን ጉባኤ መጠናቀቁ ተገለጸ። ዋና ትኩረቱን የዓለም ሙስሊም እንደ አንድ ኡማ እንዲወያይ እና መልካም ልምዶችን እንዲለዋወጥ ማስቻል ላይ አድርጎ ሲመክር የቆየው የአፍሪካ እስያ ሙስሊም ምሁራን ጉባኤ ኢትዮጵያ የተካተተችበት የጋራ ኮሚቴ በማቋቋም መጠናቀቁም ተገልጿል። ኮሚቴው በማሌዥያ ሙፍቲ የሚመራ ሲሆን ዋና ዓላማውም የተሻለ ልምድና እምቃቅም ያላቸውን ሀገራት ለሌሎች መልካም ልምድና ተሞክራቸውን ከማጋራት ባለፈ መረዳዳትና መደጋገፍ የሚችሉበትን ሁኔታ ለመፍጠር ያለመ መሆኑም ተጠቅሷል። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን ወክለው በጉባኤው ላይ የተገኙት የውጭ ጉዳይ ዘርፍ ኃላፊ ረዳት ፕሮፌሰር አደም ካሚል ከጉባኤው ጎን ለጎን ከማሌዥያ ንጉስ ቱ አንኩ ሰኢድ ሲራጅዲን ጋር ተወያይተዋል። በውይይታቸውም በየአመቱ ቢያንስ አስር ተማሪዎችን በስኮላርሺፕ እንዲያስተምሩና የካበተ የኢስላሚክ ፋይናንስ ልምድ በዘርፍ ለተሰማሩ ኢትዮጵያውያን ስልጠና እንዲሰጡ ስምምነት ላይ መደረሱንም ጠቅላይ ምክር ቤቱ አስታውቋል። ከዚህ በተጨማሪም የማሌዥያ ከፍተኛ የመንግስት ባለስልጣናትና ባለሙያዎች የነጃሺ የቢላልና የኡማ የመን ሀገር የሆነችውን ኢትዮጵያን እንዲጎበኙ ረዳት ፕሮፌሰር አደም ካሚል ጥያቄ አቅርበው በጎምላሽ እንደተገኘም ገልጸዋል። ከህዳር 3 2018 ጀምሮ ሲካሄድ የቆየው የአፍሪካ ሲያ ሙስሊም ምሁራን ጉባኤ በማጠናቀቂያ መርሃ ግብሩ ላይም የጉባኤው አባላት ከማሌዥያ አልገውራሽ ቱዋንኩ ሰይድ ፉ አዚድን ጋር በመሆን ከሀገሪቱ እስላማዊ ዩኒቨርሲቲ ተመራቂ ተማሪዎችን አስመርቀዋል ሲል የዘገበው የኢትዮጵያ እስልምና ጉዳዮች የህዝብ ግንኙነት ነው። ወጣት ሙባረክ ሰይድ የአማራ ክልል ሙስሊም ወጣቶች ካውንስል ፕሬዚዳንት በመሆን ተመረጠ። የአማራ ክልል ሙስሊም ወጣቶች ካውንስል ባሳለፍነው ሳምንት ይፋዊ የመሰረታ መርሃ ግብር በአማራ ክልል ርዕሰ መዲና ባህር ዳር ከተማ አካሂዷል። የክልሉ ወጣት ካውንስል ለቀጣይ አምስት ዓመታት የሚመሩትን የአማራ ክልል ወጣት ካውንስል አመራሮች የመረጠ ሲሆን በዚህም መሰረት ወጣት ሙባረክ ሰዒድ ከደቡብ ወሎ፣ ወጣት ፈይሰለዲን ኑሩ ከጎንደር ከተማ ምክትል ፕሬዚዳንትና ወጣት ሽኩር አህመድ ከባህር ዳር የአማራ ክልል ሙስሊም ወጣቶች ካውንስል ዋና ጸሐፊ በመሆን የተመረጡ ሲሆን ወጣት አብዱልገኒ ጀማል ደግሞ እንዲሁም ወጣት አህመድ ታደሰ፣ ወጣት መሐመድ መኮንን፣ ወጣት ዘይነብ አሊና፣ ወጣት አፍራ ሁሴን እንዲሁም ኡስታዝ ኢድሪስ ሰዒድ፣ ወጣት ሀዲያ ሙሐመድ ወጣት አብዱል አዚዝ ኃይሉ ወጣት ኡስታዝ መሐመድ ናስርን የካውንስሉ አባላት ሆነው መመረጣቸውን ሀሩን ሚዲያ በባህር ዳር ከተማ ተገኝቶ ባልደረባችን ከማል ኑር እያደረሰ መረጃ ያመለክታል። የአቃቂ ቃሊቲ ክፍለ ከተማ እስልምና ጉዳዮች ምክር ቤት በስሩ ለሚገኙ ለክፍለ ከተማውና ለወረዳው የመጅሊስ አባላት የአቅም ማጎልበቻ ስልጠና መስጠቱ ተገለጸ። የአቃቂ ቃሊቲ ክፍለ ከተማ እስልምና ጉዳዮች ምክር ቤት ባሳለፍነው ህዳር 7 2018 ዓመተ ልደት ለክፍለ ከተማውና ለወረዳው መጅሊስ አመራሮች የአቅም ማጎልበቻ ስልጠና መስጠቱ ተገልጿል። ስልጠና ለተሻለ ማብቃት በሚል በተካሄደው የአመራሮች ስልጠና ላይ ንግግር ያደረጉት የክፍለ ከተማው መጅሊስ ዋና ስራ አስፈጻሚ ሼህ መሐመድ ጢዮ ባደረጉት የመክፈቻ ንግግር በዚህ ስልጠና ላይ የቡድናዊ ወይም ተቋማዊ አሰራርን በማጠናከር የተሻለ ተቋም ለመገንባት እና ብቃት ያለው አመራር ለማፍራት እንዲህ አይነት ስልጠናዎች አስፈላጊ መሆናቸውን ገልጸዋል። ስልጠናው በዋነኝነት ዑለሞችን የሚያካትት መሆኑን የገለጹት ዋና ስራ አስፈጻሚው ዑለሞቻችን ከሸሪያዊ እውቀት በተጨማሪ የአመራርነት ስልጠናዎችን መውሰዳቸው ውጤታማ አመራር ለመፍጠር እንደሚረዳ ገልጸዋል። አክለውም አዲስ ለተመረጡ የክፍለ ከተማው መጅሊስ አመራሮች የአቅም ማጎልበቻ ስልጠና ሲሰጥ የመጀመሪያው መሆኑን ገልጸው በቀጣይ ከአዲስ አበባ መጅሊስ እና ከባለድርሻ አካላት ጋር በመተባበር የአቅም ማጎልበቻ ስልጠናውም እንደሚቀጥል ገልጸዋል። በዚህ የስልጠና ፕሮግራም ላይ የአመራርነት ብቃት መንገዶች በሚል ከኡስታዝ ሃይደር ሁሴን እና የቡድን ስራ ወይም ቲም ወርክ በሚል ደግሞ በሐጅ ሪያድ ጀማል እንዲሁም የመሪነት ባህሪያትና የእቅድ አወጣት እንዲሁም የሪፖርት አዘጋጅት በሚል ደግሞ በኡስታዝ አህመድ አሊ ስልጠናዎች የተሰጡ ሲሆን በስልጠናው ርዕሰ ጉዳዮች ላይ አጠቃላይ የውይይትና የጥያቄ እንዲሁም የትውውቅ ፕሮግራም ከተደረገ በኋላ ዝግጅቱ በዱአ ተጠናቋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሳምንታዊው ከጁማ እስከ ጁማ ፕሮግራማችን እየተከታተላችሁ ትገኛላችሁ። ከመረጃው ጋር አቲድ ሀሚድ ነኝ። እንቀጥላለን። በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው ሙስሊሙን ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል ሲሉ የጠቅላይ ምክር ቤቱ ፕሬዚዳንት ሺህ ሀጂ ኢብራሂም ቱፋ አሳሰቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለውን ሙስሊም ተማሪዎችን ከትምህርት የማራቅ ዘመቻ በአስቸኳይ እንዲቆም ጠይቋል። የጠቅላይ ምክር ቤቱ ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ እንዳሉት ሙስሊም ተማሪዎች ባለባበሳቸው ምክንያት በተደጋጋሚ እየተፈጸመ ያለውን በደል የሀገራችንን ተከባብሮ የመኖር እሴት የመናድር ተግባር ነው ብለዋል። አክለውም ሂጃብ ሆነ ኒቃብ የሙስሊም ሴቶች መገለጫ መሆኑን በማንሳት አንዱን ፈቅዶ አንዱን መከልከል እንደማይቻልም ገልጸዋል። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው ይለያላችሁ? የለየላቸው ባለሙያ ይዛለ። የትኛው ሸሪዓ ፍርድ ቤት ነው የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይቶ የሰጣቸው? በተወሰኑት ሚኒስትሮች፣ በተወሰኑት ሌላው ካንሳልና ካ በትምህርት ሚኒስትር እየተደረሰብን እየተደረገብን ያለ ከትምህርት ገበታ እንድንባረን ተባረናን ተመንቅልናል። አገር ወዳድ የሆነው ሙስሊሙ ማህበረሰብ በትምህርት ሚኒስቴር በተደጋጋሚ ጊዜ እየተፈጸመ ያለውን በደል በትዕግስት ማለፉን አንስተው የሚመለከታቸው የመንግስት አካላትም አፋጣኝ መፍትሄ እንዲሰጥ ጠይቀዋል። በተጨማሪም አስራ ሰባት አባላት ያሉት ኮሚቴ የሙስሊም ተማሪዎች ላይ የተፈጸመ ያለውን በደል እንዲያጣራ መቋቋሙንም ገልጸዋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ከዚሁ መረጃ ጋር ከዚሁ የጃብ ክልከላ መረጃ ጋር በተገናኘ የአዲስ አበባ መጅሊስም ያወጣው መግለጫ አለ፤ እንደሚከተለው እናቀርበዋለን። በጉንቸሬ እና በሌሎች አካባቢዎች የተፈጸመ የመብት ጥሰት አዲስ አበባ ላይ እንዲፈጸም አንፈቅድም ሲሉ የአዲስ አበባ መጅሊስ ፕሬዚዳንት ሼህ ሱልጣን አማን ኤባ አሳሰቡ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። መግለጫውን በንግግር የከፈቱት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ ሱልጣን አማን ኤባ ሲሆኑ፣ ፕሬዚዳንት ሼህ ሱልጣን አማን ኤባ ልጆቻችን በሰላም እየተማሩ ባሉበት የትምህርት ሚኒስቴር መግለጫውን በንግግር የከፈቱት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ ሱልጣን አማን ኤባ ልጆቻችን በሰላም እየተማሩ ባሉበት የትምህርት ሚኒስቴር ሆን ብሎ የሂጃብ እና የንቃብ አጀንዳ ማንሳት የሀገርን ሰላም ማወክ ነው ብለዋል። በመረጥነው መንግስት ያልመረጥነው አስተሳሰብ ሊጫንብን አይገባም ያሉት ሼህ ሱልጣን አማን ኤባ በጉንቸሬ እና በሌሎችም አካባቢዎች የተፈጸሙ የመብት ጥሰቶች አዲስ አበባ ላይ እንዲተገበር አንፈቅድም ብለዋል። አያይዘውም የሂጃብ፣ የኒቃብ እንዲሁም የሶላት ጉዳይ ፈጽሞ ለድርድር የሚቀርብ አይደለም ሲሉ ተናግረዋል። የጠቅላይ ምክር ቤቱ ፕሬዚዳንትና የማሌዥያው ፕሬዝዳንት በተለያዩ ጉዳዮች ዙሪያ ውይይት ማካሄዳቸው ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ እና የማሌዥያው ጠቅላይ ሚኒስቴር አንዋር ኢብራሂም በተለያዩ ጉዳዮች ዙሪያ ውይይት ማድረጋቸው ተገልጿል። የማሌዥያው ጠቅላይ ሚኒስቴር አንዋር ኢብራሂም በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኢትዮጵያ በነበራቸው ቆይታ ከፌዴራል መጅሊስ አመራሮች ጋር በሙስሊሙ አንድነት ዙሪያ በዓለም ላይ እየታየ ያለው የኢስላም ጠልነት እንቅስቃሴን በመግታት ላይ እንዲሁም በሌሎች ጉዳዮች ላይ መወያየታቸውን አስታውቋል። ጠቅላይ ሚኒስቴሩ እንዳሉት ማሌዥያ በትምህርት አንድነትን በማጠናከር ዙሪያ ከጠቅላይ ምክር ቤቱ ጋር በጋራ እንደሚሰሩ አክለዋል። የማሌዥያው ጠቅላይ ሚኒስቴር አንዋር ኢብራሂም በኢትዮጵያ በነበራቸው ቆይታ ከጠቅላይ ሚኒስቴር አቢይ አህመድን ጨምሮ ከከፍተኛ የመንግስት የስራ ኃላፊዎች ጋር የሁለቱን ሀገራት ትብብር በሚያጠናክሩ ጉዳዮች ላይ ስምምነት መፈጸማቸውንም ገልጸዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ከውጭ ምንጭ ወዳገኘናቸው መረጃዎች እናመራለን። ተከታተሉን። በመዲና አቅራቢያ የኡምራ ተጓዦችን የጫነ አውቶቡስ ከነዳጅ ቦቲ ጋር በመጋጨቱ የ45 ህንዳውያን ምዕመናን ህይወት ማለፉ ተገለጸ። ህንዳውያን የኡምራ ተጓዦችን የያዘ አውቶብስ ሳውዲ አረቢያ መዲና ከተማ አቅራቢያ ነዳጅ ከጫነ ቦቲ ጋር በመጋጨቱ 45 መንገደኞች ህይወት ሲያልፍ አንድ ብቻ በህይወት መትረፉ ተሰምቷል። አደጋው ከቅርብ ዓመታት ወዲህ በምዕመናን ላይ የደረሰ እጅግ አስከፊ የተሽከርካሪ አደጋ ነው ተብሏል። የህንድ ባለስልጣናት እንደገለጹት በአውቶቡስ ውስጥ 46 ምዕመናን ተሳፍረው ነበር። በአብዛኛው ከሃይድራባድ የተነሱት በርካታ ምዕመናን ያሳፈረው አውቶቡስ ነዳጅ ከተጫነው ተሽከርካሪ ጋር የተላተመው ከእኩል ለሊት በኋላ ነው። ሕይወታቸው ካለፉት ውስጥ በብቸኝነት የተረፈው ምዕመናን በሆስፒታል በጽኑ ሕሙማን ክትትል እየተደረገለት ይገኛል። ሕይወታቸው ካለፉት ውስጥ በብቸኝነት የተረፈው ምዕመን በሆስፒታል በጽኑ ሕሙማን ክፍል ክትትል እየተደረገለት ይገኛል። ምዕመናኑን አደጋ የደረሰባቸው ከመካ የኦምራ ስነ ስርዓት ፈጽመው ወደ መዲና ሲመለሱ ነው። የሳውዲ አረቢያ የነፍሳድን ቡድኖች ከነዳጅ ማጓጓዣው ጋር ግጭት ከተከሰተ በኋላም አውቶቡሱ በእሳት ነበልባል ሙሉ በሙሉ መቃጠሉን ሪፖርት አድርገዋል። ይህም የተጎጆዎችን ማንነት ለመለየት አደጋች አድርጓል ተብሏል። ይህንን ተከትሎ የህንድ ጠቅላይ ሚኒስቴር ናሪል ድራሞዲ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ በደረሰው አደጋ በጥልቅ መዘናቸውን የገለጹ ሲሆን ጠቅላይ ሚኒስቴሩ በሪያድ የሚገኘው ኢምባሲ እና በጅዳ ከሚገኘው ቆንስላችን የሚቻለውን ሁሉ ድጋፍ እያደረጉ መሆናቸውን ገልጸዋል። በህንድ ፓርላማ የሃይደርባድ ተወካይ ኢሳዱዲን አዋይዝ ኤኤንአይ ለተሰኘ ዜና ወኪል እንደተናገሩት የሟቾችን አስክሬን ወደ ህንድ ለማስመለስ የፌዴራል መንግስቱን እርዳታ ጠይቀዋል። ተወካዩ በሰጡት መረጃ መሰረት 54 ሰዎች ከሃይድራባድ ወደ ጅዳ ለዑምራ በረራ ያደረጉት ጥቅምት 30 2018 ነው። ከእነዚህ ውስጥ አራቱ ሰዎች በመካ ሲቆዩ አራቱ ደግሞ በሌላ ተሽከርካሪ ወደ መዲና መሄድን መርጠዋል። የተቀሩት 46 ሰዎች ደግሞ አደጋውን ባስተናገደው አውቶቡስ ውስጥ ተጉዘዋል። በኢራን ተፈጥሮ የነበረው የዝናብ እጥረት ተቀረፈ። በኢስላማዊት ሪፐብሊክ ኦፍ ኢራን ተፈጥሮ የነበረው የዝናብ እጥረት መቀረፉ ተገልጿል። በድርቅ ስትመታ በቆየችው ኢስላማዊት ሪፐብሊክ ኦፍ ኢራን ባሳለፍነው ሳምንት ከፍተኛ የሆነ ዝናብ አግኝታለች። በኢራን በተከሰተው የዝናብ እጥረት ምክንያት ሙስሊሞች ወደ አደባባይ በመውጣት ሶላተል ኢስቲስቃ ወይም ዝናብን ዝናብ በሚጠፋበት ሰዓት የሚሰገድ ሶላት ሲሰግዱ የቆዩ ሲሆን በአሳለፍነው ሳምንት ከፍተኛ መጠን ያለው ዝናብ ማግኘታቸው ተገልጿል። የኢራኑ ፕሬዚዳንት መስዑድ ብሽኪያኒ በኢራን በተለይም በዋና ከተማዋ ቴህራን የተከሰተውን የዝናብ እጥረት ተከትሎ ዝናብ ካልመጣ ዜጎቿን ከዋና ከተማዋ ቴህራን ለማስወጣት እንደሚሰሩ መግለጻቸው የሚታወስ ሲሆን በአሁኑ ሰዓት ግን ኢራናውያን ከፍተኛ የተባለ ዝናብ እያገኙ ይገኛሉ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሳምንታዊ መረጃዎችን የምናደርስበት ከጁመአ እስከ ጁመአ ፕሮግራማችን ተጠናቅቋል። ስለምትከታተሉን አስተያየታችሁንም ስለምትሰጡን ከልብ እያመሰገንን የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሀሚድ ነበርኩ። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።